ሰዎች ሆይ ከዚህ ዓመት በኋላ ከመካከላችሁ እንደገና ለመገኘት መብቃቴን አላውቅምና ልብ ብሎ የሚያዳምጥ ጆሮአችሁን አውሱኝ። ዛሬ የምነግራችሁን ቁም ነገር በጥሞን አዳምጡ። በዕለቱ ከመካከላችን ለመገኘት ዕድል ላልገጠማቸው መልእክቴን አድርሱ። ሰዎች ሆይ የዛሬው ቀን ይህ ከተማ የተቀደሱና የተከበሩ መሆናቸውን የምታውቁትን ያህል እያንዳንዱን ሙስሊም ሕይወትና ንብረትን በክብር እንድትይዙ አደራ ተጥሎባችኋል። በእጃችሁ የሚገኙትን የአደራ ዕቃዎች ለባለቤቶቻችሁ መልሱ። ማንም ሰው እንዳያጠቃችሁ፣ በማንም ሰው ላይ ጥቃት እንዳታደርሱ። ያለምንም ጥርጥር ፈጣሪያችሁ ፊት በግንባር እንደምትቀርቡም አስታውሱ። የብድር ወለድ ተግባራችሁን መክፈል ከእንግዲህ ወዲያ ዕርም ተደርጎባችኋል። ሃይማኖታችሁን ለመንከባከብ ከሰይጣን ተጠንቀቁ በትልልቅ ጉዳዮች እናንተን አሳስቶ በዚህች ምድር ላይ አዘግት ውስጥ ለመጣል በሚያደርገው ሙከራ ተስፋም ስለቆረጠ በጥቃቅን ጉዳዮች ተከታዮቹ እንዳትሆኑ ጠብቁ። ሰዎች ሆይ በሴቶቻችሁ ላይ የተወሰነ መብት ያላችሁ መሆኑ እርግጥ ነው። ነገር ግን እነርሱም በእናንተ ላይ መብት አላቸው። በእናንተ ቁጥጥር እስካሉ ድረስ እነርሱን መመገብ ማልበስና በርህራሄ የመያዝ ግዴታ ይኖርባችኋል። ሴቶቻችሁ የኑሮ ጓደኞቻችሁና የቅርብ ደጋፊያችሁ በመሆናቸው በርኅራሄና አግባብ ባለው መልክ ተንከባክቧቸው። እናንተ ከማትፈልጉት ሰው ጋር ጓደኝነት እንዳይመሰርቱና ቤታችሁ በጭራሽ እንዳይፈርስ ማድረግ የእናንተ መብት ነው። ሰዎች ሆይ በሚገባ አድምጡ። አላህን ተገዙ። በቀን አምስት ጊዜ ሰላታችሁን ስገዱ። የረመዳንን ወር ጾሙ። ከሀብታችሁም ዘካ ስጡለት። እንዲሁም ከተቻላችሁ ሀጅ አድርጉ። እያንዳንዱ ሙስሊም ለሌላው ሙስሊም ወንድም መሆኑን ታውቃላችሁ። ሁላችሁም እኩላችሁ፣ ማንም ሰው ከሌላው የሚበልጥበት መንገድ የለም አላህን መፍራትና በጥሩ ተግባሩ ቢሆን እንጂ። አስታውሱ አንድ ቀን አላህ ፊት ቀርባችሁ ስለ ሠራችሁት ሥራ ትጠየቃላችሁ። ስለዚህ ተጠንቀቁ። እኔ ካለፍኩ በኋላ አላህን ከመፍራት ጎዳና እንዳታፈነግጡ። ሰዎች ሆይ፣ ከኔ ኋላ አዲስ ነቢይ ወይም መልእክተኛ አይመጣም፣ አዲስ እምነትም አይወለድም። በሚገባ ተመራመሩ። ሕዝቦች ሆይ፣ የማስተላልፍላችሁን መልእክት በትክክል ተረዱ። ከኋላዬ ሁለት ነገሮችን ቁርአንና የኔን ምሳሌነት ማለትም ሱና ትቼላችሁ አልፋለሁ። እሱን ከተከተላችሁ ስህተት ላይ ከመውደቅ ትድናላችሁ። ያዳመጠኝ ሁሉ መልእክቴን ላልሰሙት ያስተላልፉ፣ እነሱ ደግሞ በተራችሁ ለሌሎች አዳርሱ። የመጨረሻዎቹ አድማጮቼም ከእኔ አንደበት ከሰሙት ይበልጥ በጥልቀት የሚገባቸው ይሁን። አላህ ሆይ መልእክትህን ለሕዝቦችህ ለማድረሴ ምስክር ይሁን። ይህን መልእክት ካስተላለፉ በኋላ የሚከተለው የሐጅ ወቅት ከመድረሱ በፊት ከዚህ ዓለም ተለዩ። صلى الله عليه وآله وسلم